ሰላም ጤና ስጥልን! የቻናላችን ቤተሰቦች፣ እነሆ ሰዓታችንን ጠብቀን መረጃዎችን አጠናክረን ተገኝተናል። የአብሮነት ቆይታችሁን እየጠየቅን ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። በየትኛውም ሁኔታ የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል አሉ ፊልድ ማርሻል ብርሃኑ ጁላ። በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት ሰራዊት ተገንብቷል አሉ የጦር ኃይሎች ጠቅላይ ኢታማዦር ሹም የሆኑት ፊልድ ማርሻል ብርሃኑ ጁላ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የመከላከያ ሚኒስቴርን የ2017 በጀት ዓመትን የ10 ወራት እቅድ አፈጻጸም ሪፖርት ገምግሟል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት እንዳሉት መከላከያ ሰራዊቱ የምስራቅ አፍሪካ ቀጠናን ሰላምና ደህንነት በዘላቂነት ለማረጋገጥ በትኩረት እየሰራ ነው። ኢትዮጵያ የባህር በር እንድታገኝ ከቀጠናው ሀገራት ጋር በትብብር ለመስራት እና በጋራ ለመበልጸግ ያላሰለሰ ጥረት እያደረገች እንደምትገኝ አንስተዋል። በአሁኑ ወቅት በየብስም ሆነ በባህር የሚቃጡ ትንኮሳዎችን የሚመክት እንዲሁም የሀገሪቱን ሉዓላዊነት የሚያስከብር ሰራዊት መገንባቱን ነው ያስገነዘቡት። ጋዜጠኛ ተስፋለም ወልደየስ በአስቸኳይ እንዲፈታ ሲፒጄ መጠየቁን ሰምተናል። ዓለም አቀፉ የጋዜጠኞች ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት ጋዜጠኛ ተስፋለም ወልደየስን በአስቸኳይ እንዲፈቱ ጥሪ አቀረበ። የኢትዮጵያ ኢንሳይደር መስራች መስራችና ዋና አዘጋጅ የሆነው ጋዜጠኛ ተስፋለም ወልደየስ በጸጥታ ኃይሎች ሰኔ አንድ ቀን 2017 ዓ ም በቁጥጥር ስር መዋሉን የጋዜጠኞች መብት ተሟጋጅ ድርጅት ገልጿል። ጋዜጠኛ ተስፋለም ሐሰተኛ መረጃን በማሰራጨት ወንጀል እንደተጠረጠረና በፍርድ ቤት የ15000 ብር የዋስትና መብት እንደተሰጠው ሲፒጄ ገልጿል። የተስፋለም የዋስትና መብት እንዲከበር ከተሰጠው ትዕዛዝ በኋላ መርማሪ ፖሊስ በቃል ይግባኝ እንደሚጠይቅ በመግለጹ ጋዜጠኛው አሁንም በፖሊስ ቁጥጥር ስር እንደሆነ ሲፒጄ ገልጿል። የሲፒጄ የአፍሪካ ፕሮግራም ዳይሬክተር የሆኑት ሙቶኪ ሙሞ እንደገለጹት ፍርድ ቤት የዋስትና መብት የሰጠውን ጋዜጠኛ በቁጥጥር ስር ማዋል የህግ ሂደቱን መጣስ እንደሆነ ነው የገለጹት። ሲፒጄ ለጉዳዩ ምላሽ ለማግኘት የአዲስ አበባ ፖሊስ የህዝብ ግንኙነት ኮማንደር ማርቆስ ታደሰና የመንግስት ኮሚኒኬሽን አገልግሎት ሚኒስተር የሆኑትን ዶክተር ለገሰ ቱሉን ለማናገር ያደረገው ሙከራ እንዳልተሳካ አስታውቋል። ከዚሁ ከጋዜጠኛ ተስፋለም ወልደየስ መረጃ ሳንወጣ ዛሬ ከሐቅ ሚዲያና ኮሚኒኬሽን መግለጫ ተሰጥቷል። የመግለጫውን ሙሉ ቃል እንደሚከተለው እናቀርብላችኋለን። የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ዛሬ ሰኔ አራት ቀን 2017 ዓ.ም የኢትዮጵያ ኢንሳይደር የበይነመረብ ሚዲያ መስራችና ዋና አዘጋጅ ጋዜጠኛ ተስፋለም ወልደየስ በስር ፍርድ ቤት የተወሰነለትን የዋስትና መብት አጽንቷል። ይሁንና መርማሪ ፖሊስ ለሰበር ሰሚ ችሎት ይግባኝ በመጠየቁ ተስፋለም ወልደየስ ይህ መግለጫ እስከወጣበት ሰዓት ድረስ ከእስር አልተፈታም። በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ተስፋለም ወልደየስ በ15 ሺህ ብር ዋስትና እንዲፈታ የወሰነው ትላንት ሰኔ 3 ቀን 2017 ዓ ም ነበረ። ለዋስትና የተጠየቀው ገንዘብ ከተከፈለ በኋላ በአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት የተጻፈው ትዕዛዝ በሚመለከታቸው የፖሊስ መኮንን ሳይፈረም በመቅረቱ ተስፋለም ትላንት ማክሰኞ ሳይፈታ ቀርቷል። መርማሪ ፖሊስ የተስፋለም ወልደየስ የዋስትና መብት እንዲከበር የተላለፈው ውሳኔ ላይ ያቀረበው አቤቱታ በዛሬው የይግባኝ ሰሚ ፍርድ ቤት ተቀባይነት አላገኘም። የአዲስ አበባ ከተማ ይግባኝ ሰሚ ፍርድ ቤት ለቂርቆስ ፖሊስ መምሪያ በጻፈው ትእዛዝ፣ ይግባኝ የቀረበበት የስር ፍርድ ቤት ውሳኔ የሚነቀፍበት ምክንያት ስላላገኘን የይግባኝ አቤቱታውን አልተቀበልነውም ብሏል። ፍርድ ቤቱ ተስፋለም ወልደየስ በስር ፍርድ ቤት ዋስትና መሰረት ግዴታቸውን ሲወጡ ከእስር እንዲፈቱ ለቂርቆስ ፖሊስ መምሪያ ትእዛዝ ሰጥቷል። ይሁንና የቂርቆስ ፖሊስ መምሪያ ዋና ኢንስፔክተር ተስፋለም እንዲፈቱ ትዕዛዝ የተሰጠበትን ደብዳቤ እናንተ ጋር አቆዩትና እኛ ለሰበር ይግባኝ እንላለን የሚል ምላሽ ሰጥተዋል። የፖሊስ ይግባኝ በአዲስ አበባ ከተማ ሰበር ሰሚ ፍርድ ቤት ቢከፈትም ዛሬ ችሎት አልተሰየመም። ስለሆነም ነገ ሐሙስ ሰኔ አምስት ቀን 2017 ዓ.ም የአዲስ አበባ ከተማ ሰበር ሰሚ ፍርድ ቤት መርማሪዎች ባቀረቡት ይግባኝ ላይ ውሳኔ ይሰጣል ተብሎ ይጠበቃል። በሐቅ ሚዲያና ኮሚኒኬሽን ስር የሚተዳደረው ኢትዮጵያን ኢንሳይደር የበይነመረብ ሚዲያ መስራች እና ዋና አዘጋጅ ጋዜጠኛ ተስፋ ለመወልደየስ ያለፉትን ሦስት ሌሊቶች በፖሊስ ጣቢያ አሳልፏል። ተስፋለም ለም በአዲስ አበባ ከሚገኘው ጊዮን ሆቴል ቅጥር ግቢ ውስጥ ሲቪል በለበሱ የጸጥታ ኃይሎች በቁጥጥር ስር የዋለው ባለፈው እሁድ ሰኔ 1 ቀን 2017 እንደነበር የሚታወስ ነው። የተስፋ ለም መታሰር በኢትዮጵያን ኢንሳይደር የዘገባ ሥራዎች በተቋሙ ባልደረቦችና በወዳጆቹ ላይ ከፍተኛ ተጽዕኖ አሳድሯል። ተቋማችን ሀቅ ሚዲያና ኮሚኒኬሽን ተስፋለም ወልደየስ ከእስር ተፈቶ ወደ ስራው እንዲመለስ በድጋሚ በአጽንኦት ጥሪውን ያቀርባል። አሁንም ተስፋለም ወልደየስ ከእስር ተፈቶ ወደሚወደውና ወደሚያከብረው የጋዜጠኝነት ሙያ እስኪመለስ ድረስ ሀቅ ሚዲያና ኮሚኒኬሽን ከፖሊስና ከፍርድ ቤት የሚያገኛቸውን መረጃዎች ለሚዲያ ቤተሰቦች ይፋ እንደሚያደርግ ይሆናል ይላል ባወጣው መግለጫ። መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር እንደሆነ ታውቋል። ከመጪው ሐምሌ ወር ጀምሮ የነዳጅ ግብይትን በዓለም አቀፉ ዋጋ መሰረት ይሆናል ተብሎም ይጠበቃል። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግሥት ሙሉ በሙሉ ድጎማውን ከማቆም ባሻገር ተጨማሪ እሴት ታክስ ሊያስከፍልበት ማቀዱ ነው የተሰማው። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው ከሆነ ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳያል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማው የቀረበው ረቂቅ በጀት ከስኳርም 19 ቢሊዮን ብር እና ከጨው 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብ መታቀዱን ነው የሚያሳየው። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆን ከተጨማሪ እሴት ታክስ ነፃ የነበሩ መሆናቸው አይዘነጋም። አሜሪካ ስደተኞችን ከማስወጣት ጋር ተያይዞ በተነሳው ተቃውሞ ወደ ኢራቅና ሶሪያ ከላከቻቸው የበለጡ ወታደሮች ሎስ አንጀለስ ላይ አሰማርታለች ተባለ። ኤቢሲ ኒውስ እንደዘገበው ከሆነ ወደ 4800 የሚጠጉ የብሔራዊ ጥበቃ እና የዩኤስ የባህር ኃይል ወታደሮች በአሁኑ ጊዜ በሎስ አንጀለስ ይገኛሉ። ይህ ቁጥር በቅደም ተከተል በኢራቅ እና ሶሪያ ከተሰማሩት 2500ና 1500 ወታደሮች ይበልጣልም ተብሏል። ሕገወጥ ስደተኞች መታሰራቸውን ተከትሎ ተቃውሞዎች እየተባባሱ በመምጣታቸው ከምሽቱ ሁለት ሰዓት እስከ ንጋቱ 12 ሰዓት የሚቆይ የሰዓት እላፊ ገደብም በሎስ አንጀለስ መጣሉን ሰምተናል። ገደቡን የጣሱ የእስር ቅጣት እንደሚጠብቃቸው ተገልጿል ሲል ስፑትኒክ ዘግቧል። ቢሊየነሩ ኤለን መስክ ስለ ዶናልድ ትራምፕ ባጋራቸው አንዳንድ ጽሑፎች ተጸጽቻለሁ ሲል መናገሩ ተሰምቷል። ቢሊየነሩ ኤለን መስክ በማህበራዊ ሚዲያ ላይ ባደረጉት የቃላት ጦርነት ወቅት ስለ አሜሪካው ፕሬዚዳንት ዶናልድ ትራምፕ በጻፏቸው አንዳንድ ጽሑፎች ተጸጽቻለሁ ብለዋል። ባለፈው ሳምንት ስለ ፕሬዚዳንት ዶናልድ ትራምፕ ባጋራሁት አንዳንድ ጽሑፎቼ ተጸጽቻለሁ። በጣም ከሚታሰበው በላይ ርቀው ሄደዋል ሲል የግል ንብረታቸው በሆነው ኤክስ ላይ ቱጃሩ ሰው ቃላቸውን አጋርተዋል። የቴስላ ባለቤት የትራምፕን የግብር ሕግ አጸያፊ ብለው ከጠሩ በኋላ ሁለቱ ወዳጆች በአደባባይ ሲዘላለፉ እንደነበር የሚታወስ ነው። ኤለን መስክ ይህንን የጸጸት መግለጫ የሰጠው ትራምፕ ግንኙነታቸው ማብቃቱንና ከማስክ ጋር ያለውን ግንኙነት ለማስተካከል ምንም ፍላጎት እንደሌላቸው ከገለጹ በኋላ ነው። ከፍተኛ የታክስ እፎይታና ተጨማሪ የመከላከያ ወጪን ያካተተው በጀቱ ባለፈው ወር በተወካዮች ምክር ቤት ጸድቆ አሁን በሴናተሮች እየታየ ይገኛል። የቴክኖሎጂው ቢሊየነሩ ያለምንም ማስረጃ ትራምፕ ከሟቹ የወሲብ ወንጀለኛ ጄፍሪ ኤፕስታይን ጋር በተያያዘ ያልተለቀቁ የመንግስት ሰነዶች ውስጥ እንደሚገኙ ተናግሯል። ዋይት ሀውስ እነዚህን ውንጀላዎች ውድቅ አድርጓል። ትራምፕ ምላሽ ሲሰጡ ማስክ አእምሮውን አጥቷል። እናም 38 ቢሊዮን ዶላር የሚገመት ዋጋ ያላቸውን ከማስክ ኩባንያ ጋር የተያያዙ የመንግስት ውሎችን እንደሚሰርዙ ዝተው ነበር። ውሉ ከተሰረዘ የማስክ የጠፈር ቴክኖሎጂ ኩባንያ ስፔስ ኤክስ ድረስ ይሄዳል። ትራምፕ እሁድ ዕለት ከኤንቢሲ ጋር ባደረጉት ቃለ ምልልስ ይህ በጣም መጥፎ ነገር ነው ብዬ አስባለሁ፣ ምክንያቱም በጣም አክብሮት የጎደለው ድርጊትን ፈጽሟል። የፕሬዚዳንቱን ቢሮ ማቃለል አይቻልም ብለዋል። ማስክ በሳምንቱ መጨረሻ ከጻፋቸው የማህበራዊ ሚዲያ ልጥፎች መካከል አብዛኞቹን ጽሑፎች ሰርዘዋል። አንደኛው የትራምፕን ከስልጣን እንዲነሱ የሚጠይቅ ሲሆን፣ ሌላኛው ደግሞ በምርጫ በእኔ ምክንያት አሸንፈዋል ሲሉ ያጋሩት ነበር።